የማኑፋክቸሪንግ ኢንዱስትሪ ዘርፉ እምርታዊ ስኬት መንግስት በሀገር በቀለ ሪፎርም መሰረት ትኩረት ሰጥቶ እየሰራ ነው የሚለው የኢፌዴሪ ኢንዱስትሪ ሚኒስቴር የሀገሪቱን ነባራዊ ሁኔታ ከግምት ውስጥ ያስገባ የኢንዱስትሪ ፖሊሲ ተዘጋጅቶ ወደ ተግባር መገባቱ ትልቅ ውጤት ተመዝግቧል። በኮምቦልቻ ከተማ የተገኘው ሚኒስቴሩ ለዘርፉ ስኬት ማሳያ የሆኑ ተግባራትን ተመልክቷል። በኮምቦልቻ ከተማ ዛሬ ከኢንዱስትሪ ፓርክ ውጭም በኢንዱስትሪ ፓርክ ውስጥም ያየናቸው አጠቃላይ የኢንዱስትሪ እንቅስቃሴዎች እጅግ በጣም አበረታቾች ናቸው። በአንድ በኩል በሀገሪቱ ኢኮኖሚ ላይ ከፍተኛ አስተዋጽኦ የሚያበረክቱ ትልልቅ ኢንዱስትሪዎች እየተገነቡ ነው፣ በግንባታ ላይ ያሉ አሉ። እነኚህ ኢንዱስትሪዎች ተጠናቀው ወደ ስራ በሚገቡበት ጊዜ በገቢ ምርትን በመተካትም ኤክስፖርትን በማሳደግም ትልቅ ድርሻ ይኖራቸዋል። ኢንዱስትሪ ሚኒስቴር በኢንዱስትሪ ዞንና ከኢንዱስትሪ ዞን ውጭ ያሉ ኢንዱስትሪዎች የስራ እንቅስቃሴ በተመለከተበት አጋጣሚ ኮምቦልቻ ከተማ ያላትን ተመራጭነት ታዝቧል። የተሰለጠነ ወይም ቶሎ ሰልጥኖ ስራዎችን በተገቢ መንገድ ሊከውን የሚችል የሰው ኃይል ማቅረብ ነው። ስለዚህ አንዱ መወዳደሪያችን በትክክል ኮምቦልቻ ላይ ውጤት እያመጣ እንደሆነ ያሳያል ማለት ነው። ሁለተኛው የመንግስትን አገልግሎት አሰጣጥ ነው ያነሱት። በእያንዳንዱ እንቅስቃሴያችን መንግስት፣ የከተማ አስተዳደሩ፣ የክልሉ መንግስት፣ የፌዴራል መንግስት ተቀናጅተው ድጋፍ እያደረጉልን ነው። ስለዚህ ኮምቦልቻን እንድንመርጥ ያደረገን የመንግስት ድጋፍ ከጊዜ ወደ ጊዜ እየተሻሻለ በመምጣቱ ነው ብለው አንስተዋል። ሶስተኛው በከተማ ውስጥ ያለው የሰላም ሁኔታ ተረጋግተን እንድንሰራ አቅደን እንድንሰራ ውጤታማ እንድንሆን ያደረገን ነው። እንደ ከተማችን የተለያዩ መሰረተ ልማት በፌዴራልም በክልልም እየተሰሩ ያሉበት ነው የመንገድ የኤርፖርት ማሻሻያ የደረቅ ወደብ፣ እና ሌሎች አገልግሎት ሰጭ ተቋሞችም ጭምር የኤሌክትሪክ፣ የውሃ ሌሎችንም በየ አመቱ የተለያዩ ማሻሻያዎች እየተደረገ ለኢንዱስትሪው አቅም እንዲሆኑ የበለጠ የተሰራ ያለበት ሁኔታ ነው ያለው። በኮምቦልቻ ከተማ አስተዳደር ወደ ምርት እንቅስቃሴ በገቡ 127 ኢንዱስትሪዎች ኢንዱስትሪዎችና በሂደት ወደ ስራ በሚገቡ አንድ መቶ 110 ኢንዱስትሪዎች ለከተማ አስተዳደሩ የሚሆን ለዜጎች ከተስፋ የዘለለ እንጀራ እያስገኙ ነው። 49 ሚሊየን ዶላር ኤክስፖርት አድርገዋል። አሁን ባለው ባለፈው 2017 ከ50 ሚሊየን ዶላር በላይ ደግሞ የአገር ውስጥ ምርትን የተኪ ምርትን አምርተዋል ማለት ነው። ስለዚህ ስራ እድል ከመፍጠራቸውም ባለፈ እንዲሁም ለሀገር ውስጥ ከሚከፍሉት ግብር ባለፈ ደግሞ አገራችን የመጀመሪያው የውጭ ምንዛሬ እንድታገኝ የራሳቸውን አስተዋጽኦ እያደረጉ ነው። በተመሳሳይ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ እንደሚለው መንግስት፣ ለማኑፋክቸሪንግ ኢንዱስትሪ በሰጠው ልዩ ትኩረት ከጊዜ ወደ ጊዜ የሚመዘገበው ውጤት እየተሻሻለ መጥቷል። ዘርፉ የህብረተሰቡን ተጠቃሚነት በሚያረጋግጥ መልኩ መስራት አለብን ብለን አቅደናል። ይሄ ስራ እድል ፈጥራ ብቻም ሳይሆን በተለይ ተኪ ምርት በማምረት ኤክስፖርት ላይ በመስራት እና ተኪ ምርት ደግሞ ከምንም በላይ ደግሞ አሁን ያለውን ኑሮ ውድነት በማቃለልና በአካባቢው መሰረታዊ ሸቀጦችን በማምረት ረገድ የአምራች ኢንዱስትሪው ያለው ፋይዳ ከፍተኛ ከመሆኑ ጋር ተያይዞ በዚህ በጀት ዓመት ትኩረት ተሰጥተው በቅድ ተመላክተው አመራር እየተሰጠባቸው ያሉና በጅምራችንም ተስፋ ሰጪ ለውጦችን ያየነባቸው መሆኑን ለማንሳት ነው።